ኦርቶዶክስ ነው ይመቸኛል፣ ምንም ላደርግ አልችልም። የኢትዮጵያ እስላሞች በጊዜ ኦርቶዶክሱ የወሎ እስላም የተገደለ ከፍልስጤም ጎን ነኝ ይላል። ኢትዮጵያ እስላም ነው ብለን እንቀበለዋለን አንቀበለውም? የአረብ ወጋሳ ነው። አስራ አምስት ዓመት ውስጥ እስልምና በሚድል ሱ ይጠፋል። ሴት ልጅ በጣም የሚቃወም ሰማንያ ልጃገረድ ጀነት ውስጥ ይገኛል ብሎ የሚያስተምር ፕሮቴስታንት የወንበዴዎች የካህዲዎች የሌቦች ምናምን ሰርቀው ምን ብለው የሚትደበቁበት እምነት ነው። እንደ እስልምና እባብ ለሙስሊሞች ወንድም ሊሆን እንደሚችል ታውቃላችሁ? ይህ ቪዲዮ አድምጡትና እንመለሳለን። ግን በዚህ ወር ውስጥ እባብ የመጣ አስቸግሮታል። በቀን እስከ ሰባት የሚገድልበት ቀን አለ። ለተወሰኑ ቀናቶች ጠፋ ሲባል ይመጣል፣ አሁንም ይገደላል። ትናንሽ ጥቁር ናቸው እና ከየት እንደሚመጣ ግራ ገባን። ምን ማድረግ ነው ያለብን? ምክር ቢለግሱን። አንዳንድ ሰዎች የእባብ ሰደቃ ብለህ ሰድቅ ይሉታል፣ ሌሎች ደግሞ ኪታብ የሚያዩ ሰዎች ይዩልህ ጫት አስገምበትም ይሉታል። ቁርኣን አንድ ጊዜ አስፈርቷል። ምን ማድረግ አለብን የሚል ጥያቄ ነው። ጂኒ በእባብ ተመስሎ መጥቶ ሊሆን ይችላል። በነቢያችን አለይሂ ሰላቱ ሰላም ነቢያ ሰላቱ ሰላም ጂኖች ሶስት አይነት እንደሆኑ ገልጸው አንዱ በባብ ተመስሎ የሚመጣ የሚንቀሳቀስ ጅኒ እንዳለ ነግረውናል። ቤት ውስጥ እባብ ከተገኘ ወዲያው እንዳይገደልም መክረባል ነቢይ ሰላቱ ሰላም እንዲወጣ እንዲጠየቅ መጀመሪያ። መልካም የታሪኩ ባለቤት ሲናገር እንደሰማችሁት በቀን እስከ ሰባት እባብ እየገደለ እንደሆነ ሰምታችኋል። በስልምና የነቢዩን ሱና የሚከተል ከሆነ ይህም በማድረጉ ሊያስጠይቀው ይችላል ሊያስጠይቀው ይችላል። ምክንያቱም የነቢዩን ህግ ጥሷልና፣ ነቢዩ እንደዚህ ብሏል። ሳይ አልቡካሪ 3312 ላይ ወይም ደግሞ 3313 ላይ ፕሮፌት ሃድ ፎርቢድን ኪሊንግ ኦፍ ስኔክ ሊቪንግ ኢን ሃውስ በቤት ውስጥ የሚኖር ንባብ መግደል ነብዩ ከልክሏል። ስለዚህ ዑመር ይገል ነበረ። ዑመር እንኳን ይህንን ሲሰማ መግደል አቁሟል። ሳህባው ማለት ነው። ለምንድን ነው እሱ መግደል የከለከለው ከተባለ ሳያል ቡካሪ 4:16 ላይ እንደዚህ ይላል። ስኔክስ ሊቪንግ ኢን ሃውስ ኮልድ ጂን በቤት ውስጥ የሚኖሩ እባቦች ጂን ተብለው ይጠራሉ። ጅኒዎች ደግሞ ምንድነው? እሱ ማይገደሉበት ምክንያት ከተባለ ሳይ ሙስሊም 2236 ሲ ላይ እንደዚህ ይላል። ዘር ዝ ግሩፕ ኦፍ ጅንስ ኢን መዲና ሁ አክሴፕትድ ኢስላም፣ በመዲና የሚኖሩ የጅን ግሩፖች፣ እነኚም በመዲና ነበር ያሉት እስልምናን ተቀብለዋል ይላል። እነሱ ማናቸው ከተባለ በቤት ውስጥ ወደ ቤት የሚመጡ በቤት ውስጥ የሚኖሩ እባቦች ናቸው ብሏል መሐመድ። ስለዚህ እንደ እስልምና እባብን መግደል አይቻልም። በጊዜው የነበረ እባብን የገደለ ወደ መሐመድ ጋር እንጥጠው ነበረ ለመሐመድ ጸሎት አድርግለት በህይወት እንዲመለስ እባቡን ሲገድል እባቡም ደግሞ ሰውየውን ገሏልና ብለው ሲሉት፣ ለራሳችሁ ጸሎት አድርጉ ለሰውየውም ጸሎት አድርጉ ነው ያላቸው ምክንያቱም አለ ደግማችሁ እንደዚያ አታደርጉ። ጸሎት አላደርግለት ያላቸው ምክንያት ለምንድነው? እሱ ወንድም ወንድሙን ከገደለ ሁለቱም ገሃነም ነው የሚገቡት። ስለዚህ ያኛውም ሙስሊም ነው፣ እባቡም ሙስሊም ነው፣ ሟቹም ሰውየው ሙስሊም ነው። ሁለት ሙስሊሞች ከተገዳደሉ ደግሞ ሁለቱም ገሃነም የሚገባሉ ብሏል ይኸው አዲሱ። ስለዚህ ለራሳቸው አፋቸው ጸሎት አድርጉ ነገር ነው ያላቸው ወንድማችን በቀን ሰባት እባብ እየገደለ ነው። ሰባት ሙስሊም እየገደለ ነው ማለት ነው። ጋንም ከሚገቡት አንዱ ይሆናል። እንደ ስልም እናስተምሮ ጠባሾች ያረዱትንስ መብላት ትችላለህ? እበላለሁ። እነሱ ያንተን አላህ ጣዖት ነው ብሎ ሙስሊም ሙስሊምና ያከፍሉ ችግር የለውም። እነሱ ግን ያንተን አላህ ጣዖት ነው እያሉ ነው የሚያምኑት። ስለዚህ ያንተ አላህ ግን ጣዖት ነው ለእነሱ አይደለም፣ አያምኑም። እንደዛ አይሉም። ጣዖት ነው አይሉም። ኦኬ ላሳየህ፣ ጣወት ነው እንደማይሉ ላሳየህ። ጣወት ነው አይሉም ብሏል። ያንተን አላህ አንድ አሸንጉሊት ነው የሚቆጥሩት አሸንጉሊት ሁሉ ነው የሚሉት። እናንተ ያረዳችሁትንም መብላት አይቻልም ብለው የሚያምኑት ምክንያቱም ጣወት አስተምረው፣ ያንተ አላህ ምን እንደሆነ አንተ የምታመልከው ምን እንደሆነ በደንብ ሲገልጹልህ አባሾች አዳም እዚህ ጋር ዋሃብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ብኑ ዓብድልውሃብ ተከታዮች ማለት ነው። ዋና ደግሞ ሼካቸው የሚባለው የሙሐመድ ብኑ ዓብድልውሃብ መሪና ሰለፍ አድርጎ የሚያየው የብኑ ዘይሚያ ነው። እነዚህ ሁለቱም ሰዎች በትንሽ ሲሆን ሰለፍ ማለት ነው። አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው አካል አድርጎ የሚያስብ የሆነ ፊፊድ የእጅ እግር የጀርባ የሆድ የጎን እንደነዚህ ቅንብር የሆነ አካሎች ተገጣጥሞ እንደዛ አድርጎ የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው እግር አለው ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል ይሉ ቢሉ ወላሂ እንዲህ

አህሉ ኪታብ የሚባሉት ውስጥም አይገቡም እና ሷና ና የሁድ ውስጥም አይገቡ ሸርዓ ላይ የተፈቀደለ ነው። ሙስሊም ያረደው ወይም ደግሞ አህሉ ኪታብ ሸርጡን በጠበቀ መልኩ ከዚህ በፊት በደንብ አብራርተናል። ቅድም ሁኔታን በጠበቀ መልኩ ያረዱትን ሐላል አድርጎልናል። ሙርተድ ያረደው ግን ኢስላምን እምነቱን ቀይሮ ተውሒድ ላይ ቢልም፣ ኢስላም ላይ ቢልም በተጨባጩ ስናየው ግን የኢስላምን ተቃራኒ እምነት የያዘ ሰው የሚያርደው እርድ በክት ነው እና ያን መብላት አይቻልም። ነው ግን ዝም ብለው ራሳቸው ወደ እነዚህ ጀማዎች የሚያሰጉ መስጅ መስጅ ስለሚሉ ቁርአን ስለሚቀሩ ጀማ ላይ ስለማይጠፉ የሚወዷቸው አንዳንድ ሓላቸውን ማያውቁ ዐቂዳቸውን ማያውቁ ሰዎች አሉ። አንዳንድ መሰለፍ ሲወጡ አብሯቸው ሊወጡ ይችላሉ፣ ሲጮሁ አብሯቸው ሊጮሁ ይችላሉ። ያንን መቻ በማየት ይህም ሰውዬ ዋህቢይ ነው ማለት ነው፣ የእነሱ እምነት አለው ማለት ነው ብለ መደምደም አንችል። ካለው ካረጋገጠ ኩፍር ከሰማንበት አላህን በአካል ሲገልጽ ከሰማ ነው፣ አላሁ ተዓላ ተቀምጧል፣ ይወጣል፣ ይወዳል፣ አርሽ ተሸክሞታል እያለ ከሰማ ነው፣ እምነቱ በክቷል፣ እርዱ በክቷል፣ መብላት አይችል። እኔስ አብዱ ማይከን አንሳ አብዱ ሚዩት ነው ኦኬ፣ አላህ እጅ አለው ብለህ ታምናለህ? አስቻለ አላህ እጅ አለው ብለህ ታምናለህ? ነገርኩ እኮ አምናለሁ። ከትላንም ከታንተ ጋር ማውሪ ተናበታለ በዚህ ችግር የለውም። ትናንትና ትናንት ወዲያው ነርሰው። አላህ ይወርዳል ብለህ ታምናለህ? ታዲያ ወን ሶስተኛ እጅ አለው እግር አለው ይወጣል ይወርዳል ከአርሽ በላይ ነው ብለው የሚሉ ቁስ ነው። ይሄ ይሄ ቁስ ነው፣ ቁስ ነው የሚያመልኩት። አሸንጉሊትም ይለዋል አምላክ አሻንጉሊት ነው እያልኩኝ፣ በስም ተተመሳሰለው። አብዮች ምን አላጭበርባሪ እንደሆኑ እዩ። አንድ ነው የምናመልከው ይላሉ። አንድ ነው የምናመልከው ይላሉ። ያንተን አምላክ ምንድን ነው እያሉት፣ ቁስ ነው ያንተ አላህን፣ ጣዖት ነው ግዑዝ ነው እያልኩኝ፣ እንዴት ነው ታመልከዋለህ ምትለኝ ያንተናላ ጣዖት ነው ግዑዝ ነው እያልኩ እንዴት ነው እኔ ያንተን አላህ ታመልካለ ምትለኝ? እያልኩ ነው ማለት እንዴት አልገባኝም። ያንተን አላህ እኔ ጣዖት ነው አይሰማ፣ እጅ እግር ያለው ባት ያለው የሚወጣ የሚወርድ አካል፣ እሱ ጣዖት ነው እያልኩ እንዴት እኔ ያንተን አላህ አመልካለው ትለኛለህ? ተመሳሳይ ነው ትለኛለህ ከምን ጋር ከምን ጋር ተመሳሳይ ናልኩ። ያው ለምሳሌ ወንድማችን አሁን ነው ያሁን ያደመጥከው ሰውዬ ሙስሊም ነው፣ አቡ ቢላል ሙስሊም ነው። ሙስሊም ነው፣ ያንተን አላህ እሱ ግን አያመልከውም። ያንተ አላህ ለሱ ምንድነው? እሱ ጣዖት ነው። የእሱ አረዳዱ ነው እንጂ እኔ ሙስሊም ነኝ እስካለ ድረስ እኔ ሙስሊም ነው የምለው ያንን ሰው። አረዳዱ ግን ትክክል አይደለም። ከተለያዩ ባይ ሉክ ነኝ ሰዎች፣ እስቲ ሙስሊም በደንብ አስተውሉ። በደንብ አስተውሉ። በአይምሮ ይሄ ሰውዬማ አቡ ቢላል የተናገረው ማለት ነው። ሀባሹ በፍጹም የአብዱን አላህ አይፈልገውም አያውቀውም፣ ሊያመልከውም አይፈልግም ጣዖት ነው ለሱ እስቲል አብዱ ግን ተመሳሳይን እያለ ነው አሁንም ያንተ አላህ ጣዖት ነው እያለው ማለት ነው የኔ ፈጣሪ ያ የኔ እጅ ግሬ ያለው አይደለም፣ የሚወጣ የሚወርድ አይደለም። ይሄ የሚወጣ የሚወርደው አካል ለኔ ጣዖት ነው እያለ አይ፣ አንተ የምታመልከው የማመልከው አላህ አንድ ነው። እንደዛ ብትለው ምስቲል ጣዖት አይደለም የኔ ጣዖት እያልከው ምስቲል እያመለከው ነው ይለዋል። ሃው ሃው። አሁን ስላም ምንም እንኳን ሰማ። አሁን የስላም ምን መዝሙር ተሰማው? ብሎ ብሎ መሐመድ መሐመዴ ብሎ ነው የሚወጣ ምንም ውሸት እኮ ኦርቶዶክስ ይመቸኛል። ምንም ላረጋ አልችል ባናት ተዘክዘቅ እያልኩ ስል የምትሳደቡ ሰዎች ኦርቶዶክስ እንሰማለን። አሁን እስልምና በዚህ በ50 ዓመት ውስጥ የሚጠፋ ሃይማኖት ነው። አንደኛ ሴት ልጅ በጣም የሚቃወሙ 80 ሊያገረድ ጀነት ውስጥ ይገኛል ብሎ የሚያስተምር የአክራሪዎች እምነት ነው። እስልምና በዓለም ላይ የተጠላው እምነት ቢኖራውን እስልምና ነው። አሁን አሜሪካ የገደው የመት ራሽያ ይመተዋል፣ አሜሪካ ይመተዋል። ይሄ አሁን እስራኤል በዙሪያ ያለውን እስላም እንዳለ እንዳል እያባረሩት የደንቆሮች እምነት ነው ተብሏል። ፋክት እኮ ነው። እስልምና ማለት የደንቆሮ አንድ ሰው እስላም ሆነ ማለት ደንቆሮ ነው እኮ በቃ አለቀ። ይሄ ፋክት ነው። የመሀይሞች እምነት ነው። አስተምሮቱን ብታዩት ይገርማቸዋል። እኔ ያለኝ በእንግሊዘኛ በጣም በጣም የኢትዮጵያ ስላሞች በጊዜ ኦርቶዶክሱን በእውነት እየጠፋ ያለ እምነት ነው። አሁን በአምስት ዓመት አይደርስም፣ በአስራ አምስት አመት ውስጥ እስልምና ሚድልስት ይጠፋል። እየተመታ ነው። አሁን የአክራሪ እምነት ነው ተብሎ ደግሞ አክራሪ የሚፈለፈል እዚያ ነው። አሁን የኢትዮጵያ ስላም አታየውም የወሎ ስላም እየተገደለ ከፍልስጤም ጎን ነኝ እላለሁ አ እና የእስላም አሁን ኢትዮጵያ እስላም ነው ብለን እንቀበለው አንቀበለው ያረም ወጋሳ እና አሁን ጥናቶች የሚያሳዩት እስልምና በዚህ 15 20 ዓመት ውስጥ ተቀዛቅዞ ገደል ነው የሚገባው። ብዙ ሰው አሁን በቃ ይፈልገው፣ ፋክቱን ልንገራቸው። የኢትዮጵያ እስላሞች ኦርቶዶክሱ ቀጣይ እንደ እንደ ቴክኖሎጂ መስፋፋት በጣም በጣም በጣም ሳይንስ ለም የሚያጠቃው እስልምና ነው። ለምን እስልምና በጣም ከኦርቶዶክስ በባሰ ቴክኖሎጂን ይቃወማል? ሴት ልጅ እኮ መኪና ትነዳም የሚል እኮ እንዴ ሴት ልጅ ተሸፍና መሄድ አለባት። በቃ ቴክሳስ ላይ ጥቁር ለብሳ እንዴት ሆና ትንቀሳቀስ ሙቀቱ ሙቀት መሰለን? ቤርሚልኮ ውስጥ የተቀቀለው የሚፈላው ውስጥ ገባ እኮ ነው እና እስልምና፣ እኔ አሁን በእኔ ጥናት ከሀምሳ ዓመት በኋላ እስልምና የሚኖር አይመስለኝም። አይኖርም። ፕሮቴስታንትም አሁን ተነቅቶበታል፣ የወንበዴ እምነት እንደሆነ እየተነቃበት ነው። በእውነት የኢትዮጵያ ፕሮቴስታንት የወንበዴዎች፣ የካህዲዎች፣ የሌቦች በጣም እነዚህ ሌቦች እንደ ቀድሞ ጠቅላይ ሚኒስትር ታምራን ላይ ነው ያሉት። የስኳር ሌቦች ምናምን ሰርቀው ምን ብለው የሚደበቁበት እምነት ነው ስለተባለ ፕሮቴስታንት የሚቀጥል አይመስለኝም። የሌባ እምነት ነው። ሌቦችና ዝሙተኞች እዚያ ውስጥ ነው የምታገኛቸው፣ አጭራጭር ቀሚስ ለብሰው አይቀጥልም ባይ ነኝ። ኦርቶዶክስ ትንሽ ትንሽ ኦርቶዶክስ የተወሰነ ጊዜ የሚንቀሳቀስ ይመስለኛል። በአጠቃላይ እምነት የሚባል ከመቶ ዓመት በኋላ አይኖረው። በዓለም ላይ እምነት የለም። እምነት ኮምፒውተር ነው። እምነት ስማርትፎን ነው። ከስማርትፎን በላይ ኢየሱስን አታምን። ለማየት ያውቃችሁ ሰው ከኢየሱስ አሁን ስማርትፎኑ እያመነ ነው። ኢየሱስ ቢለመን ቢለመን አንድ አይሱዙ እንኳን ሊገዛ አልቻለም። ምን አይሱዙ አንድ አሳ ጠብ ሊያደርግልን አልቻለም። አሁን ከኢየሱስ በላይ አይፎን 17 እየተወደደ ነው። በእውነት እውነት እኮ ነው የምላችሁ አሁን አላህ ከምትለው በላይ ላፕቶፕን ነው ሰው ሙስሊም እያመነ ያለው። አላህ ቢጮ ቢጮ የወሎ እስላም ሲያልቅ ምንም ከቻ። ስለዚህ አሁን የወሎ እስላም አሁን ላፕቶፕን እያመነ ነው። በእውነት እና ሃይማኖት የዛሬ መቶ ዓመት አይኖርም፣ ሃይማኖት የሚባል አይኖርም። አም ቴሊንግ ዩ። አሁን አብርሃምን ጋውስ እየተሰራ ነው። እስላምን፣ ፕሮቴስታንትን፣ ምንም ኦርቶዶክስን ገብተህ ስገድ እየተባለ አንድ አንድ ቸርች ኦርቶዶክስ በዚህ ሰዓት ትገባለህ፣ እስላም በዚህ ሰዓት ትገባለህ፣ ጆሃ ምናምን ምናምን ተብሎ ትልቅ አብርሃም ያው እየተሰራ ነው። ኢየሩሳሌም ላይ አለም ወደ የት እየሄደች ነው የሚለውን ነገር ማየት ያስፈልጋል። ጅል አትሁኑ፣ ቴክኖሎጂን ተከተሉ። በቁሳዊ ነገር እመን፣ በምታየው ነገር እመን። ሳያዩ የሚያምኑ ብፁዓን ናቸው ያለ ፈረንጅ አውቆ ነው።